መጨረሻ ያፌትና ኤፍራታ ተጋቡ እንዴት የወንድሙ ሚስት ያገባል እንዴ የእውነት በጣም በጣም ያሳዝናል እንግዲህ ናታንዬ ልቡ ተሰበረ እንዴት ከኔ ሌላ ወንድ ታፈቅሪያለሽ እንዴት እንዴት ችለሽ እንዴት አስችሎሽ የኔ ጨረቃ በማለት እንግዲህ በጣም እራሱን እየወቀሰ ይገኛል ያፌት ደግሞ ደስታውን እያጣጣመ ነው ወይ ፍቅር እንደዚህ ነው ወይ እያለ እንግዲህ መጀመሪያ በሕይወቱ እሱ ማንንም አፍቅሮ ወይም ደግሞ ወዶ አያውቅም ነበረ ማለት ነው። ግን ለኢፍራታዬ ሲል ሀገሩን ሁሉ እደረምሰዋለሁ፣ ከፈለግሽም ከመሬት አንስቼ መልሼ ወደ መሬት እከተዋለሁ፣ ላንቺ ስል የማላደርገውን ነገር የለኝም፣ በማለት እንግዲህ ቃል እየገባላት ነው። እውነት ለመናገር ኢፍራታዬ በጣም አዝናለች። ልቧ ተሰብሯል። ተክዛለች። በጣም ያሳዝናል ማለት ነው። እኔ ከዚህ በኋላ ናታንንም ሆነ ጽን፣ እንዲሁም ደግሞ ሞላ ቤተሰቡን ከነሱ አጠገብ አትደርስም። ነገር ግን አገባሃለሁኝ እሺ ብላ እንግዲህ የጋብቻውን ቀለበት ተቀብላለች። ተጋቡ ማለት ነው። እውነት በጣም ያሳዝናል። እንግዲህ ህዋንና ኤፍራታ ፖሊስ መሆኗን ስታውቅ እንደምንም ብለው እንግዲህ አግቢው እና መረጃ መሰብሰብ አለብሽ ብላ ተመካክረዋል ማለት ነው። እንግዲህ ያው ህይዋን ብዙ ነገር ስለምታውቅ አብሯት እንዳያድር የማታደርገው ነገር የላትም ማለት ነው። እንግዲህ መድኃኒቱንም ምኑንም አድርጋ ልክ ቤዛን ከናታን ጋር እንዳራቀችው አሁንም ኤፍራታን ከያፌት ጋር እንደምታርቀው ተስፋ አደርጋለሁ ማለት ነው። እንግዲህ መርማሪ ፖሊሷ እና ኤፍራታ እጅና ጓንት በመሆናቸው በጣም ደስ ብሎኛል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ሰላም ና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር እንግዲህ ኤፍራታዬ ተኝታ በጣም እያሰበች ነበር። ከዛም በኋላ ሉሊት መጣች። እሺ ኤፍራታ እንዴት ነሽ፣ ሰላም ነሽ ወይ ስትላት እባክሽ አሁን ውጭልኝ፣ እኔ የማስብበት ነገር የለኝም፣ ስላንቺ አላስብም፣ የምናገርሽም ነገር የለኝም፣ በጣም ደብሮኛል፣ ደክሞኛ ትይችልኝ ብትላትም አይ ምን ሆነሽ ነው? እኔ እኮ ማታ መረጃ ምጭ ስላልሽኝ እሱን ነገር ይዤልሽ መጥቼ ነው። ሲቀጥል ደግሞ ቆይ እኔ ግን ለምንድን ነው የሚንቁኝ? ትንሹም ትልቁም እንደዚህ የምትንቁኝ እንዴ? አሁንስ በዛ የማንም መጫወቻ ልሆን እንዴ? ኦ እንግዳማ ከዚህ በኋላ እንደውም ማንተ ማን እንደሆንኩ አንቺ አታውቂም፣ አሳይሻለሁ። ኤፍራታ ከዚህ በኋላ ሉዊት ማን እንደሆነች እኔን ነው የማሳየሽ። እንደውም ምንም መረጃ አልሰጥሽም፣ እያለች እንግዲህ እየተናደደች ወጣች። ሲ እውነት ለመናገር ሲ እንግዲህ የድሮ ማንነቷ በፊት ላይ ወደ ታች ፓርት ላይ ያለችው ማንነቷ ተመልሷል ማለት ነው። ጭራሽ ኤፍራታን፣ አንቺን ማየት አልፈልግም። አንቺ የወንድሜን ጥላትና የንብረትና የሀብቴ ጥላት ነሽ። ቤዛ ትክክል ነበረች እና ከእሷ ይልቅ አንቺ እስር ቤት መግባት ነበረብሽ፣ በማለት እንግዲህ ሲ መርዟን እየረጨች ትገኛለች። እንግዲህ ቢኒ ደግሞ ፍቅር ይዞታል ከዚህ ማለት ነው። ነገር ግን እውነተኛ ማንነቷን ስታቅና ድሮ ምንም የፍቅር ግንኙነት እንደሌላቸው ስትገነዘብ ትርቀኝ ሆኖ በማለት እንግዲህ እሱም ደግሞ በጣም ሀሳብ እና ጭንቀት መከራ ውስጥ ነው ያለው። ዳግም ደግሞ ለምን እንደዚህ ታስባለህ? ምናልባት እኮ እሷም እንደ አንተው ስሜት ይኖራት ይሆናል እና ትፋቀሩ ይሆናል። ለምን እንደዚህ ታደርጋለህ? እያለ እንግዲህ በጣም እየጸጸተው እየመከረው፣ እንዲሁም ደግሞ ከጸጸት ለማዳን እየሞከረ ይገኛል ገኒ ልጅ ምን ሆናብኝ ነው? በእኔ ምክንያት ነው ወይ እውነተኛ ማንነቴን አቃን ነው ወይ እንደዚህ ያደረገችው ኤፍራታ? እስኪ ናታን ሂድና የልጅን ምን እንድትሰማት መሆን አንደው እንድታረጋግጥልኝ ብላ ናታንን ብትልከውም ናታን ግን በፍጹም ሊቀርባት አልቻለም። እኔ ከሌላ ሰው ፍቅር ይዞኛል እና እባክህ ናታን፣ ከቻል ከቻልክ ከኔ ብትርቅ ይሻልሃል ስትለው፣ እንዴ የኔ ጨረቃ፣ አንቺማ አታደርጊውም። ለምንድን ነው እንደዚህ የምትል ምን ሆነሽ ነው ሲላት፣ አይ ቆይ እኔ ሰው አይደለሁም? እኔ መቀየር አልችልም፣ እኔ ማፍቀር አልችልም እንዴ ብላ ተገላመጠች። አይ ትችያለሽ፣ ነገር ግን እንደዚህ አይነት ነገር እኔ ስላላየሁብሽ ነው እንጂ የኔ ጨረቃ በቃ ለማንኛውም አይን አይኔን እያየሽ እንደማታፈቅኝ እንደማትወጂኝ ንገሪኝ ሲላት እንግዲህ እሷም ደግሞ አላፈቅርህም አልወድህም ብላ ፊት ለፊት ነገረችው ማለት ነው። ዘወር ካለች በኋላ ፈጣሪ ሆይ ይቅርበለኝ፣ የኔ ናታን ይቅርበለኝ፣ ይህን ሁሉ ላንተ ነው የማደርገው እያለች ከራሷ ጋር እያወራች ትገኛለች። ያ ያፌት እንግዲህ በደስታ እየዘለለ ነው፣ የኔ ሚስት ልትሆን ነው ናታን ደግሞ ሊቃጠል ነው የሚወዱትን ሰው ማጣት ምን አይነት መከራና ስቃይ እንደሆነ እኔ ያፌት ሰለሞን አይደለሁም አሳየዋለሁ እያለ ነው እንግዲህ ምክንያቱም ለደስታዬ ምንጭ እንግዲህ ቤዛ መገኘት ጽ መገኘት አለባት ቤዛን እስር ቤት ሂዶ ጽን ይዘሻት እንድትመጪ አላት ቆይ አንተ ከጽ ምንድን ነው ያለህ ነገር ስትለው አይ አላደለ በቃ እሷ ስትኖር ደስ ይለኛል። በደስታ ቀን የምወዳቸው ሰዎች በሙሉ ሲሰበሰቡ ደስ ይሉኛል ብሎ ነገራት። ለማንኛውም ኢፍራታን እንግዲህ በቅርቡ አገባለሁ ሲላት፣ ኦ ኢፍራታ በፍጹም አንተን አታገባም አለችው። እሱን አሳይሻለሁ እኔም ስንት ታግዬ አልተሳካልኝም ስትለ አይ እኔ እኮ እንዳንቺ አይደለሁም ታውቂያለሽ። ናታንም ሆነ ኢፍራታም የራሳቸው የሆነ ደካማ ጎን አላቸው በዛ ደካማ ጎናቸው ደግሞ እኔ ተጠቅሚያለሁ። ስለዚህ እሱ አያሳስብሽ ብቻ ያልኩሽን ነገር አድርጊ ሲላት፣ እንግዲህ ቤዛ ደግሞ ናታን አንተ እንደማታፈቅረኝ እንደማትወደኝ አውቃለሁ፣ ነገር ግን ደግሞ የሚወዱትን ሰው ማጣት ምን ያህል ጉዳት እንዳለው ስሜቱን ትረዳኛለህ እያለች እንግዲህ እየፎከችበት ትገኛለች ማለት ነው። በጣም ያሳዝናል እውነት ለመናገር እንግዲህ ሕዋን ይሄ ደግሞ ላለቃዋ ደውላ በፍጹም ትክክል አይደለችም እና የሆነ ነገር ማድረግ አለብን አለቃ ኤፍራታ ትክክል አይደለችም ማለችው። እሱ ደግሞ ቀርበሽ ሁሉንም ነገር ማጣራት አለብሽ ሲላት፣ እንደ እኔ እኮ የቪዛ ጓደኛ እንደሆንኩ ነው እንጂ የምታውቀው በፍጹም እኔ እንደሆንኩ አታውቅም አለ ማለት ነው። አይ ችግር የለውም እንደምንም ብለሽ የግድ መግባባት አለብሽ ብሎ እንግዲህ እሱ ደግሞ አዘዛት ማለት ነው። ከዛ ኤፍራታ ኤፍራታ ስትላት፣ ከኋላ ቆይ፣ ደማች ምን ፈለግሽ አለቻት። እንዴ ምን ሆነሽ ነው? እኔ ምን አልኩኝ? ኤፍራታ ነው ያልኩት። ደህና ነሽ ወይ ነው ያልኩት፣ እና ምንም አላደረግኩም አለቻት።